የሴቶች መድረክ ዘወትር ማክሰኞ ወደ እናንተ የሚቀርብላችሁ ልዩ ፕሮግራም ነው። የሴቶች መድረክ

ሰው እንዲወድሽ ከፍቅሮች ሁሉ በላጁ የአላህ ፍቅር ነው። ከውዴታዎች ሁሉ የበላዩ የአላህ ውዴታ ነው። እህቴ ሆይ አላህ እንዲወድሽ ትፈልጊያለሽ ወይስ አላህን አስቀይመሽ ሰው እንዲወድሽ? የአላህን ውዴታ ለማግኘት ከፈለግሽ በቀላሉ ማግኘት ትችላለሽ፣ አላህ ያዘዘውን በመታዘዝ የከለከለውን በመከልከል። የሰውን ውዴታ ለማግኘት የምትፈልጊ ከሆነ ግን በቀላሉ ለማግኘት አዳጋች ነው። ምክንያቱም የሰው ልጅ ተፈጥሮና ፍላጎት እጅግ የተለያየ በመሆኑ የትኛውን አስደስተሽ የትኛውን አሟልተሽ ትችላለሽ? በመጀመሪያ የሰው ውዴታ ከአላህ ውዴታ በኋላ ነው መምጣት ያለበት። የሰውን ውዴታ ማግኘት ከፈለግሽ የአላህን ውዴታ አስቀድመሽ ማግኘት ይኖርብሻል። አላህ የሚያዝሽን ካደረግሽ፣ ከተከለከለው ከተከለክልሽ አላህ ሰዎች እንዲወድሽ ያደርጋል። የአላህን ድንበር በመጣስ ሰዎችን ብቻ ለማስደሰት የምትሮጪ ከሆነ እወቂ የሰዎች ውዴታ ፈጽሞ ልታገኛት አትችም። የሰው ልጅ በተፈጥሮ የመፈቀርና የመወደድ ጠንካራ ፍላጎት አለው። ከዚህም በመነሳት ሰው ዘንድ ለመወደድ የማይፈነቅለው ድንጋይ የለም። አንዳንድ አንድ ጊዜም የሰውን ውዴታ ለማግኘት ብሎ ያልተደረገውን ተደረገ ሊል ይችላል። እውነታው ግን ይህ አይደለም። የአላህ ውዴታ ሲገኝ የሰው ውዴታ ይከተላል። የምታደርጋቸው ኸይር ስራዎች አላህን ውዴታ ልታገኝበት እንጂ የሰውን ውዴታ ሰላ ለታስቀድሚበት አይደለም። እንደዚህ ሲባል ታዲያ ከሰዎች ጋር ያለሽ ግንኙነት ይቋረጥ ማለት አይደለም፣ ወይም ከሰዎች ጋር ያለሽ ወዳጅነት ያክትም ማለት አይደለም። ከማንኛውም ሰው ጋር ጥሩ ግንኙነት ሊኖርሽ ይፈለጋል የአላህ መንገድ እስካላስጣሽ ድረስ። ነገር ግን በመጀመሪያ ደረጃ የአላህ ሱብሃነሁ ወተዓላ ትእዛዝ ይከበር። በምታደርጋቸው ድርጊቶች የኢስላምን ሕግ አትጣሽ። ከጥፋት ታቀቢ። በተቻለሽ መጠን በተግባርሽ ለሌላው የምትተርፊ ሁኚ። በአላህ ተወከይ። ጥሩን መጥፎን ማ አጋጣሚ ተገባይ፣ ስሜታዊ አትሁኚ። ቆራጥ አማኝ፣ ዱንያ ናቂ፣ የዲን ጀግና የመሆን ጥረትሽ ይቀጥል። አትዋሺ። አንዳንድ ጊዜ ሰውን ለማስደሰት ብለሽ የአላህን ሕግ ልትጥሽት ቻለሽ የሌለ ነገር በመዋሸት ይቀጥላል

የሚስት ተግባራት ባሏን መጠበቅና መንከባከብ ነው። ይህ ከባድ ኃላፊነት ነው። የዚህን ኃላፊነት ትክክለኛ ገጽታ ያልተረዱ ሴቶች በትዳራቸው ላይ ችግር ይገጥማቸዋል። ምንነቱን ለተረዱ ሴቶች ሚስትነት አርቆ ማሰብና ብላትም የሚጠይቅ ተግባር ነው። አንድ ሴት ስኬታማ ሚስት ለመሆን የባሏን ልብ ማሸነፍ፣ የደስታ ምንጭን መሆን አለባት። ጥሩ ነገሮችን እንዲሰራ ልታበረታታው፣ ከመጥፎ ነገር ልትከለክለው ይገባል። ለደህንነቱ እና ለጤንነቱ ለቤቱ አስፈላጊውን ሁሉ ማድረግ ይጠበቅባታል። ጥረቷ ባሏ ለቤተሰቡ ጠንካራ መከታና ለልጆቹ ጥሩ አባት እንዲሆን ያደርገዋል። ሁሉን አዋቂ የሆነው ጌታ ለሴት ልጅ ልዩ ችሎታ አጎናጽፏታል። የቤተሰቧ ደስታና እድገት እንዲሁም ሀዘንና ውድቀት በሙዳፏን ያለው ሴት ልጅ ቤቷን ገነት ወይንም ሲኦል ማድረግ ባሏን ከስኬት ጫፍ አሊያም ከውድቀት ዳርቻ ማድረስ ትችላለች። በቤቷ ውስጥ ያላትን ደረጃ ያወቀች ሴት ባሏ ከሰዎች ሁሉ ያነሰ ቢሆን እንኳን የተከበረ ሰው ማድረግ የማድረግ ኃይል አላት። አንድ ምሁር ሴቶች የፈለጉትን ነገር የማግኘት ታላቅ ኃይል ወይንም ችሎታ አላቸው ሲል ጽፏል። በኢስላም ባልን መንከባከብ ትልቅ ቦታ ተሰጥቶታል። በአላህ መንገድ ከሚደረገው ትግል ጋርም እኩል ደረጃ አለው። አሊ ረዲ አላሁ አንሁ የሴት ልጅ ጀሃዷ ባሏ በጥሩ ሁኔታ ባሏን በጥሩ ሁኔታ መንከባከቧ ነው ብለዋል። ለኢስላም ክብርና እድገት፣ የሙስሊም ድንበሮችን ለመጠበቅ ማህበራዊ ፍትህን ለማስፈን እንደሚደረገው ትግል ሁሉ የባል ሀቅ በተገቢ ሁኔታ መጠበቅ ትልቅ የኢባዳ አካል መሆኑንም ተናግሯል። ኡሙ ሰልማህ ነብዩ ሰለላሁ ዐለይሂ ወሰለም ባሏን አስደስታ የሞተች ሴት ጀነት ናት ማለታቸውን አስተላልፏል። ታላቁ ነብይ ታላቁ ነብይ አክለው ሚስት ያለባት ያለባትን ሀቅ በትክክል ከተወጣች አላህ ከሷ የሚፈልገው ነገር አሟልታለች ሲሉም አሳስበዋል። ኢማሙ ቡኻሪ ሙሉ ስማቸው አቡ አብደላህ ሙሓመድ ኢብን ኢስማኤል ቢን አልሙጌራህ ነው። በሸዋል ወር በ 13 ተኛው ቀን በመቶ ዘጠና አራተኛው ዓመተ ሂጅራ ማዕከላዊ እስያ ውስጥ በምትገኘው የምስራቋ ኡዝቤኪስታን ግዛት ቡኼራ ከተማ ተወለዱ። አባታቸው የታላቁ ዓሊም የፊቅህ ሊቅ የማሊክ ኢብኑ አነስ ደረሳ ነበሩ። አባታቸው ገና በህፃንነታቸው በሞት የመነጠቃቸው የበርካታ ታላላቅ ሰዎች እጣ የነበረው የቲምነት የእሳቸውን ቤት በር አንኳኩቷል። እናታቸው መልካም ስነ ምግባር የተላበሰች እና በኢማም ብርሃን ያሸበረቀች ነበረችና ልጇን በእስላማዊ ስነ ምግባር ኮትኩታ በኢማን አንጾ ለማሳደግ አልከበዳትም። እኚህ ሰው ብዙዎቻችን የምናውቃቸው በትውልድ ከተማቸው ስም ቡኻሪ በሚል ነው። ቡሃሪ በልጅነታቸው ከፍተኛ የማስታወስ ችሎታ እና ለትምህርት ትጋት ነበራቸው። እናታቸውም ይህን ትጋታቸውንና እና የማስታወስ ችሎታቸውን በማየት የተሻለ ትምህርት አግኝተው በእውቀት የሚበለጽጉበትን መንገድ ከማመቻቸት እናታቸው አልቦዘነችም። በወቅቱ ታላላቅ ምሁራን በመካ ይገኙ የነበረ በመሆኑ በአካባቢያቸው የሚገኘውን ትምህርት ካጨናቀቁ በኋላ ከእናታቸው ጋር በመሆኑ በአስራ ስድስት አመታቸው ወደ መካ ተጓዙ። በመካ ቆይታቸውም በርካታ ምሁራንን የማግኘት እውቀት ቀሰሙ። በ18 አመታቸው በሰሃባዎችና በታቢዎች ዙሪያ የሚያጠነጥነውን የመጀመሪያ ጽሑፋቸውን ጻፉ። በመቀጠልም ታሪክ አልከቢር ሲሉ የሰየሙትን መጽሐፍ አበርከቱ። ቡኻሪ ከጥናት መስኮት ሁሉ ለታሪክና ለሐዲስ የተለየ ትኩረት ይሰጡ ነበር። የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ከታላላቅ ምሁራን ለመማርና ለመወያየት ወደ የተለያዩ ሀገራት ተጉዟል። ደማስቆ፣ ካይሮ፣ ባግዳድ፣ በስራ መካ፣ መዲና፣ ወዘተ ከሱሪያ እስከ ግብፅ ከኢራቅ እስከ ጀዚረቱል ዐረብ የሐዲስ ምሁራን ፍለጋ ተጉዘዋል። በተለይ ደግሞ ታላቁን ዓሊም ኢማሙ አሕመድ ኢብኑ ሐንበልን በሐዲሱ ዙሪያ ለማማከር ለተለያዩ ሲሉ በብዛት ይጎበኛቸው ነበራ። ቡኻሪ በእነዚህ ሁሉ ሀገራት ይገኙ የነበሩትን ዓሊሞች ዘንድ ይሄዱ የነበረው ሐዲሶችን ለመሰብሰብ ነበር። በአንድ ወቅት እንደተናገሩትም የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ያውቃሉ የተባሉ 1800 ሰዎች በተለያዩ ሀገር አነጋግረዋል። ይሁን እንጂ ቡኻሪ ሐዲስ ይሰበስቡ የነበረው ጠንካራ መስፈርቶችን አውጥተው ስለነበር ከሁሉም ሰው የሚያገኙትን ሐዲስ አይወስዱትም ነበር። ይቀጥላል። አድማጮቻችን ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ሳምንት በሌሎች ፕሮግራሞች እስከምንገናኝ ድረስ አስተያየቶች ካሏችሁ በግሩፓችን እንዲሁም በፔጃችን ላይ ብታደርሱን እንቀበላለን። አላህ የሳምንት ሳይበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ